በአምስት ደቂቃ ውስጥ አራት መቶ ኪሎ ሜትር በፍጥነት መሙላት የሚችል አዲስ ቻርጀር ቢዋይዲ ሰራ። አስቡት በአምስት ደቂቃ ውስጥ ብቻ አራት መቶ ኪሎ ሜትር። ይህም ማለት ከዜሮ አንስቶ ቢዋይዲ ሴጎልን ፉል ማድረግ ይችላል ማለት ነው። ምንም እንኳን እንደ ሀገር ወደ ኤሌክትሪክ መኪና የገባ ነው በግዴታ ቢሆንም ውሳኔው ትክክል እንደሆነ የሚያሳዩ አስደናቂ እውነታዎች በኤሌክትሪክ መኪኖች ዙሪያ እየወጡ ይገኛሉ። ከአስደናቂ እውነታዎቹ መካከል ትላንትና ቢዋይዲ ያወጣው መረጃ ነው። ሰላም የተከበራችሁ የቻና ላይ ቤተሰቦች እንደምን ሰነበታችሁ። እኔ ጆርናሊስት ጉሳኔ ዛሬ በጣም አስደሳች ዜና ይላችሁ መጥቻለሁ። ምክንያቱም ቢዋይዲ ኢትዮጵያ ውስጥ በጣም በብዛት የሚገኝ መኪና ሆኗል ከቅርብ ጊዜ ወዲህ ማለት ነው። ስለዚህ የዛሬው ዜና ሁላችሁንም እንደሚያስደስታችሁ እንዲሁም ይህን መኪና ያልገዛችሁ ሰዎች እንድትገዙ የሚያነሳሳ ሊሆን ይችላል። የተከበራችሁ የቻናል ቤተሰቦች ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ላይክና ሼር ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ለፕሮግራሙ የተለፋው ልፋት ግቡን እንዲመታ ላይክ፣ ሼር ሼር ሰብስክራይብ አድርጉ። የዛሬው መረጃ አስደናቂ መረጃ ነው። በትናንትናው ዕለት እንግዲህ BYD ኦፊሻል በሆነ ገጹ በአምስት ደቂቃ ብቻ 400 ኪሎ ሜትር ማስጓዝ የሚችል ኪሎ ዋት ባትሪን ቻርጅ ማድረግ የሚችል ቻርጀር BYD እንደፈጠረ ያሳወቀ ይገኛል። ይህንንም ፕሩፍ አድርጎታል። ይህንንም BYD ዊቦ በተሰኘ ኦፊሻል ገጹ አረጋግጦታል። ዊቦ ማለት ቻይና ያለ ልክ እንደ ትዊተር ያለ ድህረ ገጽ ነው። ይህም በገበያ ላይ ካለው ምርጡ የ ቴስላ ቻርጀር በእጥፍ እንደሚበልጥ ተነግሯል። አስቡት በእጥፍ ይበልጣል። ይህ ቴክኖሎጂ በፍጹም የሚታሰብ ቴክኖሎጂ አልነበረም። ነገር ግን ቢዋይዲ እውን አድርጎታል። እንደምታውቁት ደግሞ ከቢዋይዲ ሴጉል አንስቶ የቢዋይዲ መኪኖች ኢትዮጵያ ውስጥ በብዛት ይገኛሉ ማለት ነው። ከዚህ በኋላ የሬንጅ ፍራቻ ቀርቷል ማለት ነው። ከዚህ በኋላ ከክልል ክልል እየተንቀሳቀሳችሁ ቢዋይዲ መንዳት እንዲሁም በተፈጠረው በዚህ በሱፐር ቻርጀር ቻርጅ እያደረጋችሁ መንቀሳቀስ እንድትችሉ የሚያስችለው ማለት ነው። ቻይና የፈጠረችው ቴክኖሎጂ አሁን እንዳልኳችው በ5 ደቂቃ 400 ኪሎ ሜትር መሙላት የሚችል ቻርጀር ቢዋይዲ ሰርቶ አጠናቋል ማለት ነው። ይህም አለምን እያነጋገረ ይገኛል። ይህ እንዴት ሊሆን ቻለ ብለው ብዙ የኢንጂነሪንግ ጠበብቶች እየተነጋገሩበት ይገኛሉ። አዲሱ ቴክኖሎጂ ሩቅ መንገድ የመሄድ ፍራቻን ከማስቀረቱን በላይ አንድ ሰው ነዳጅ ለመቅዳት ከሚያወጣው ጊዜ ባነሰ ጊዜ ውስጥ ቻርጅ እንድናደርግ የሚያስችለን በመሆኑ ፊታ ቻርጀራቸውን ወደዚህ ቻርጀር እያዞሩ ይገኛሉ ማለት ነው። ዓለምን እያነቃነቃት ነው። በነገራችን ላይ የቻይና ቤተሰቦች ከላይ አስቀምጥላችኋለሁ ዊቦ በተሰኘው ድህረ ገጽ ወይም ቻይና በሚገኝ እንደ ትዊተር ባለ ድህረ ገጽ ላይ ቢዋይዲ ያሰፈረውን ከላይ አስቀምጬላችኋለሁ። እሱ ማንበብ ትችላላችሁ። በቻይናኛው በእንግሊዘኛው አስቀምጬላችኋለሁ። በእርግጥም እውነት አይመስልም። ፈጠራው ከአእምሮ በላይ ነው። አስቡት፣ ቢዋይዲ ሴጎልን ከዜሮ አንስቶ በአምስት ደቂቃ ውስጥ ፉል ስታደርጉት ማለት ነው። የማይቻለው በቢዋይዲ ተችሏል። መረጃውን ደግሞ ከላይ ስላስቀመጥኩላችሁ ውሸት ይመስላችኋል ብዬ አላስብም። ትክክለኛ መረጃ ነው። ትናንትና እንግዲህ ቢዋይዲ ለህዝብ ያሳወቀው ነገር ነው ማለት ነው። የኢቪ አድናቂዎች እንግዲህ ሁሉንም ነገር ከዚህ በፊት ከጠላቶቻችን ብዙ ስንሰማ ነበር። በዚያ ሁሉ ባትሪዎች ምን ታደርጋላችሁ፣ የኤሌክትሪክ መኪና ሬንጃቸው ጠባብ ነው፣ ከከተማ ውጭ መንዳት አትችሉም ሲሏችሁ እንደነበር የታወቀ ነገር ነው። ግን ይህንን ነገር ከስር መሰረቱ ነቅሎ የሚጠልቅ ቴክኖሎጂ በቢዋይዲ መጥቶልናል ማለት ነው። በጣም የሚያስደንቅ ነው። በተለይ ለኢትዮጵያ ትልቅ መረጃ ነው ብዬ አስባለሁ። ይህንን ቻርጀር በመንግስትም ደረጃ ቢሆን ቶሎ ቶሎ ወደ ሀገር ውስጥ ቢያስገቡት በጣም አሪፍ ነው። እንግዲህ ከስልክ ባነሰ ሁኔታ መኪናችሁን በአምስት ደቂቃ ብቻ ቻርጅ የምታደርጉበት ነው። ሁለት ፖርቶች እንዳሉት እየተነገረ ይገኛል። ዞሮ ዞሮ ግን ቴክኖሎጂው በይፋ ወጥቷል ማለት ነው። ቴክኖሎጂው 1000 ቮልት 1000 አምፔር እና ፓወሩ 1000 ኪሎ ዋት ወይም 1 ሜጋ ዋት ሲሆን የቻርጀር ቴክኖሎጂውን ከኪሎዋት ወደ ሜጋ ዋት ያሸጋገረ የመጀመሪያ ቴክኖሎጂ እንደሆነ ተመዝግቧል። ስለዚህ በዚህ ደረጃ የBYD ተቋም ልክ ፕለጊን ሃይብሪድ ላይ እንዳደረገው የፈጠራ ስራ እዚህም ላይ ፈርቀ ዳጆ ማለት ነው። እንግዲህ እንደምታውቁት የሰዓት ጉዳይ ከፍተኛ ተጽዕኖ ይፈጥራል። ምክንያቱም ነዳጅ ለመቅዳት ምናልባት 5 ደቂቃና 5 ደቂቃ በላይ ሊወስድ ይችል። ይህ ደግሞ በደቂቃ ውስጥ 400 ኪሎ ሜትር ፉል ምታደርጉበት ነው። ምናልባት ሬንጃቹ 600 መቶ 700 400 ኪሎ ሜትር ግን በደቂቃ ውስጥ ብቻ ቻርጅ እንድታደርጉ ያስችላቸዋል። ይህም ከባድ ለውጥ ነው ማለት ነው። የሬንጅ ፍራቻችንን ሙሉ ለሙሉ መቅረፍ የሚችል ቴክኖሎጂ ነው። በቅርቡ ልክ እንደ ሌሎቹ ቴክኖሎጂዎች ወደ ኢትዮጵያ እንደሚገባም ጥርጥር የለኝም። በዓለም ደረጃ ይሰራጫል ተብሎ ይታሰባል። የተከበራችሁ የቻናል ቤተሰቦች እያወራን ያለነው ስለ አምስት ደቂቃና ስለ አራት መቶ ኪሎ ሜትር ፐር ቻርጅ ነው። የሚታመን አይመስልም። ነገር ግን በቢዋይዲ ተችሏል። ምናልባትም በባለሙያ ደረጃ የኤሌክትሪክ መኪኖች ሰጀስት ላይደረጉ ይችላሉ ኢትዮጵያ ውስጥ። ከዚህ ቴክኖሎጂ በኋላ ግን ኢትዮጵያ ውስጥ እንደ እንደሚፈሉ ምንም ጥርጥር የለኝም። ቢዋይዲ የያዛችሁ ሰዎች በራሳችሁ ልትኮሩ ይገባል ብዬ አስባለሁ። ቴክኖሎጂው ትልቅ ደረጃን ያደረሰው ይህ እንዴት ሊሆን ይችላል? ከባድ ጥያቄ ነው። ነገር ግን በቢዋይዲ ተችሏል። ቢዋይዲ ፈጠራውንና የገበያ መስፋፋቱን በዓለም አቀፍ አውቶሞቲቭ ክፍል ችላ የማይባል ግልጽ ብቃቱን እያሳየ ይገኛል። ከሚያመርታቸው ተደራሽ ሞዴሎች በተጨማሪ አዲሶቹን እጅግ በጣም ቅንጡ የሆኑትን እንደነ ያንግ ዋንግ ዩ ሰበን ሴዳን በቅርቡ እንግዲህ ለገበያ እንዳቀረበ የሚታወቅ ነው። ከዛ ጋም ተያይዞ እንግዲህ ድንቁን ቻርጀር አስተዋውቆታል። በተለይ በቴስላ መንደር ከፍተኛ ድንጋጤ አስከትሏል። ቢዋይዲ ከሚመቸኝ ነገሩ አንዱ በመኪኖች ማምረት ላይ ብቻ ሳይሆን በባትሪ በቻርጆች ላይ ከፍተኛ ተሳትፎ የሚያደርግ መሆኑ በጣም የሚያስደንቀው ነው። ስለዚህ ቢዋይዲ የያዛችሁ ሰዎች እንኳን ደስ አላችሁ በአምስት ደቂቃ ብቻ መኪናችሁን ቻርጅ የምታደርጉበት አዲስ ቴክኖሎጂ ቢዋይዲ አስተዋውቋል። ያስተዋወቀውም በትናንትናው ዕለት ማርች 17 ነው ማለት ነው። ዛሬ ማርች 18 ቴክኖሎጂውን አስተዋወቅኳችሁ። ዞሮ ዞሮ ግን ይህ ቴክኖሎጂ የዓለምን ገጽታ ይቀይራታል ተብሎ ይታሰባል። ቻው።